ሄይ ጋይዝ፣ በድጋሚ ዌልከም ባክ ቱ ማይ ዩቱብ ቻናል ነው። ምንድን ነው መሰላችሁ ዛሬ ለምዶ ባዚ እንደዚህ ተጠቅልለሽ የቀረብሽ ልትሆን ትችላላችሁ። እና ባለፈው እንዳያችሁት ከሆነ ባለፈው ማለት ጣራ ላይ ለሀያ አራት ሰዓት ጣራ ላይ የቆየውን ጊዜ ማለት ነው የሆነ ነገር ቃል ገብቼላችሁ ትቼው ነበረ። ምንድን ነው ሲመሽ እዛ ጣራ ላይ ሲመሽ የሚያስፈራ ታሪክ አነብላችኋለሁ ብያችሁ፣ አልፈለግም በቃ በእናታችሁ ፈራሁኝና ትቼው ነበረ። ከዛ ግን ኮሜንት ሴክሽን ላይ ላይ አለባ ጨርሽልኝ፣ እንጂ ምንድነው ነገሩ ለገት ናፌር እያላችሁ እያላችሁ ነበረ። ደጋግሜ ደጋግሜ የምናገረው ነገር ቢኖር በጣም ነው የምጠላው፣ በጣም ምጠላው የሚያስፈራ ታሪክ፣ የሚያስፈራ ፊልም ምናምን ማለት በጣም ነው ምጠላው። በቃ ከልቤ ከውስጤ ካንጀሬ በቃ እንዲህ ከልቤ ነው ምጠነው፣ ከልቤ ማለት እና ግን ያው ባለፈው ቃል ገብቼ ላችሁ ቃሌን አላከበርኩም ነበር እና ያው ዛሬ ፊልም ላይ መጥቻለሁ ማለት ነው። በምሽት ስንት ሰዓት ነው አሁን? ሁለት ሰዓት ከምሽቱ ሁለት ሰዓት ከአምስት ሆኗል። አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት ማድረግ እንዳትረሱ። ያው እዚህ ዩትዩብ ቻናል ላይ ባዚ ራሷን ታስጨነቃለች። በቃ ዩስሌ ራሴ ማስጨነቀበት ቻናል ነው ይሄ ቻናል እና አዳዲስ ነገሮች መሞክርበት ባይ ዘ ወይ ለመጨረሻ ጊዜ ያየሁት የሚያስፈራፊ ጋጋ ነው። እስካሁን አንተ ያደርገኛል። እስካሁን ለምን ነው የማታረዱኝ? ያው ከስልኬ ጀርባ ማርያም አለች፣ እሷን ይዣለው ምክንያቱም እፈራለሁ እና ምግብም አለ፣ ምግብም ይዣለሁ። ባይ ዘ ወይ ማለት ነው ሌሊት ላይ ነበረ አራት ሰዓት አምስት ሰዓት ስድስት ሰዓት እስኪሆን ጠብቄ ላይ ነበረ። ግን ላየው ያሰብኩት ሙቪ ማለት ነው ስድስት ሰዓት ከለሊቱ የሚለውን ነው። አዎ አላየሁትም። ምክንያቱም ያው ቃል ገብት ይላችሁ ስለነበረ ያው እኔ አንድ ላይ እንጀምር። ሴትዮዋ ታስፈራለች

ለምን በቃ ግሩፕ ኦፍ ፋሚሊ ጓደኛ ማቾች ናቸው። ትራቨል እያደረጉ ሶ ፋር ሶ ጉድ። ሹፌሩ ኢዝ ሰስፒሸስ አስተያየቱ ደስ አይልም። ሹፌሩ ሂዝ ላይ ለምን እነሱ አባችሁ መንገድን እያየ ሄድ እንጂ አስተያየቱ ደስ አይልም። ሹፌሩ እውነት ለመናገር ሂዝ ላይ ይኑ ስትል ሹፌሩ ምንም አልተመቸኝ። ከአሁኑ ልንገራችሁ፣ አይ ነው አዎ አልጣመኝም። ሹፌሩ

ሳይድ ጀመር። አይኖትስ ይሄ ካሜራ ማሆኑን አየሁት። መስታወቱ ላይ እንደዚህ ብሎ እንደዚህ ብሎ አየት፣ ካሜራ። ይህ ጫካ ነገር መጣላችሁ፣ ጫካ ነገር ውስጥ እየገቡ ነው ሰዎች። ሶ ፋር ሶ ጉድ። እስካሁን ምንም የፈራሁት ነገር የለም፣ አልፈራሁም እስካሁን። ነገር እንደዚህ የሚያስፈራ ፊልም ላይ ማለት ነው፣ ምንም ነገር መጠራጠር አለባችሁ። ምንም ነገር መጠራጠር አለባችሁ። እና እኔ ከዛፍ ቅጠሉ ከሀስ ከፖ ድረስ ነው ሁሉንም እየተጠራጠርኩ ያለሁት። ቴንኪው ሆረር ሙቪ ላይ ነኝ፣ ሰርቫይቭ ማድረግ ነው። ለነገሩ ደርሰናል። ለምን ቦርሳችን ዘንድ እኔ የማይገባኝ ነገር ጫካ ነው። ለምን ለምን በእግር መሄድ አስፈለገ? ጫካ ውስጥ ደና መኪና ይዛችሁ ነበር። እኳ እን ደና መኪና ይዛችሁ አልኩ። ለምን ለምን ጫካ ውስጥ በእግር ቦርሳ ተይዞ መኪናው ተትቶ ጫካ ለጫካ በባዶ ጣይፋንዛት ሰስፔሻስ ልቀንሰው የድምፁ እያስጨነቀኝ ነው። አይ ዶንት ላይክ ዘ ሹፌር ምንም አይነው ኋል አማረኝ የሆነ አስተያየቱ እራሱ ደስ አይልም። ጉቶ እነ ሰላም ግን ደስ ይላሉ። የጅል ቀልድ ይሄ አያስቅም። ማርያምን አያስቅም። የጅል ቀልድ ቀለደ ልጁ መሀል ጫካ ላይ ማለት ነው የነበረ ቤት አይተው ብቻ መሀል ጫካ ላይ እሱ ጠፋባት ልጅቷ ላይ ምን አይነት ቀልድ ነው? በጥፊ ድርግም ማድረግ ነው ይሄንን።

ሳችሁ የቆምኩት ትንሽ ስሜትን ለመግለጽ በእውነት እዚህ ደስ የሚል ቦታ ላይ ከእናንተ ጋር በመሆኔ እጅግ ደስተኛ፣ በጣም አመሰግናችሁ። ዛሬ ደግሞ ፍቅረኛ እንድሆን የፈቀደችን የተወለደችበት ቀን ነው። እንኳን ተወለድ እንድትሉልኝ ይፈልጋል።

እሱ ባለው ይባላል። ጎበዝ ድምፃዊ ነው። አዎ እዚህ ሀይቅ ውስጥ ነው የምኖረው። ማለቴ እዚህ አካባቢ ብቸኛው ነዋሪ ነኝ።

አይ እሱ የመጨረሻዎቹ ነዋሪዎች ይኖሩበት የነበረ ቤት ነው። ጥለውት ሄደዋል ወደ ከተማ። እና አንዳንዴ ይጠቀምበታለሁ። እንደውም አንድ ታሪክ ልንገራችሁ። ታሪክ ሊነግራቸው ነው ሰውየው። የሚያስፈራ ታሪክ ኦቪስ እኔ ግን መስማት አልፈልግም። ባሳልፈው ደስ ይለኛል፣ ባልሰማው። ግን ግዴታ ነው መስማት። በአንድ ወቅት ጠርሸት የሚባል ሰውዬ ነበር። ወደ ጅብነት ይለወጥና ሲንጎማለን ነቅጦበት መኪና ገጭቶት ያልፋል ሰዎችን በመንገድ ሲያልፉ የተገጨውን ጅብ ያነሱና ጥለውት ያልፋሉ። በኋላ ላይ ጠልሸት ቢፈለግ ቢፈለግ ከመንደሩ ይጠፋል። እንደ አጋጣሚ አንድ ቀን ጎረቤት ተሰብስቦ ቡና እየጠጣ ተገኝቶ ስለነበረውና እነሱ አንስተው ስለ ጣሉት ጅብ ያወራሉ። እናም ይህን የሰማች ሚስት ጥርጣሬ ስለገባት ጅቡ የተጣለበትን ቦታ እንዲያሳዩአት ትጠይቃቸዋለች። ሰዎቹም የበሰበሰው ጅብ ጋር ሲወስዷት ጅቡ ላይ የጣት ቀለበቱን ታያለች እናም ዘመድ አዝማር ተሰብስቦ ጅቡን ቀበሩት ሰው ሰው እንዴት በገዛ ፈቃዱ እንደዚህ አይነት ቦታ ላይ ግን አያጋጥም ነው የሚባሉ ማርያምን አያድርስ ነው የሚባሉ ማርያምን ሰው ሊዝናኑ ነው የሄዱት እንግዲህ ሲያቀርቡ ምስኪን ሰውዬ አሁን አሳዝነኝ። ከፍ ማየት አልፈልግም ሆን ግን ያው እና እና እና ማለት ነው ይሄ የሚያምር ቤት የተባለውን ቤት አላመንኩትም እኔ። ደስ አላለኝ፣ ደስ አላለኝ፣ ምክንያቱም የተዘጋ ቤት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አትግቡበን! ታዲያ ውጭም እኮ ጨነቀኝ። ጭሱ ከየት ነው የሚመጣው? ቤት ውስጥ ጭስ አለ እና ድንገት የመጣው ሰውዬን ያስፈራል። እውነት ለመናገር ባህር ውስጥ ነው የምኖሩ ያለው ሰውዬ። በስመ አብ ወወልድ ወመንፈስ ቅዱስ። ቅዱስ ሚካኤል፣ ቅዱስ ሚካኤል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤት ውስጥ ያለው ስዕል ምንድን ነው? አረ ወገን ተጠራጠሩ፣ ተዉ ተጠራጠሩ። አራል ጠረጠረ ይመነጠላል። ተዉ እኔ ለነሱ እኮ ጨነቀኝ። ይዘ ይሄ ሁላ ሰዓት ሰውዬው በር ላይ እንደቆመ ነው። ጀስ ሰውዬው ነው ማለት ነው ወይ አይገባም፣ ወይ አይሄድም። ተምሮ በር ላይ የቆመው ሰውየው ውጭ ማለት ነው። ይሄ ድንገት የመጣው ሰው እያላ እሱ በር ላይ ቆሟል። አራት ጥሯት ድመቷን መጥራት ምን አስፈለገው እንጂ ትሂድ ትሂድ ለምን አልታዋዝ ለምን አስፈለገ ድመቱ? እንዴ ያማቸዋል። እናንተ ለምን እ ታስጨንቁኛላችሁ እናንተ? ራሳቸው ጉድ። እኔ ና ታስጨንቁኝ እንዴ? ጠሯት ድመቷን። አፓረቲ እዛ አባንደን የተደረገ ቤት ውስጥ ድመት አለች ጠሯት ብለው ውሃው ተቀየረ የጎስት ሻወር እየወሰደችበታለች። ውሃው ተቀየረ ቀይ ሆነ። ወይኔ ቅዱስ ሚካኤል። ኦኬ ስ ጌቲንግ ክሪፒየር ን ክሪፒየር

እሱ ነው ከሁሉም ማሰብ የሚችለው። ቴንኪው እረ ጨነቀኝ። እናት ልጅ ሰው በፍላጎቱ ይጨነቃል።

ወይኔ! ጉድ ፈላ! አምልጥ! ደብድቦ በእናት! ሩጥ ሩጥ ሩጥ! በእናት! ወይኔ! ቅዱስ ሚካኤል! ወይኔ! ቅዱስ ሚካኤል! ወይኔ! ቅዱስ ሚካኤል! ወይኔ! ጉድ ፈላ! ወይኔ ጉድ

አረ፣ እንዳይመታችሁ ከኋላ! ወይኔ ጉድ ፈላ! ተነሳ ከኋላ! ሰውየ ወይኔ፣ አጨነቀኝ! አረ ከኋላችሁ ከሆኑ ተነሳ! ሰውየ ከኋላችሁ ከሆኑ! ወይኔ ጉድ ፈላ! ወይኔ፣ ቅዱስ ሚካኤል! ሮጨ እናቴች ጉድ ፈላ

አለቀ። ተመስገን። ነፍሴ ተጨነቀች። ለማንኛውም የዛሬው ቪዲዮ ይህንን ይመስል ነበራ። ላይክ፣ ሼር፣ ሰብስክራይብ ኮሜንት ማድረግ እንዳትረሱ። ደህና እደሩ። እንዴት ነው የምተኛው ትማረ እንዴት አደራችሁ